አሰላሙ አለይኩም ወረህመቱላሂ ወበረከትሁ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ሆይ ሰሞኑን እንግዲህ በሳኡዲ አረቢያ በብዛት እየተሰራጨ ያለ ቪዲዮ፣ የሳኡዲ መንግስት አዲስ የወጣ አቀራር አለ ቤተሰብ። እሱም በእነማን ላይ ነው? በምን ላይ ነው የሚለውን ያንን ቪዲዮ ላይክና ሰብስክራይብ እያደረጋችሁ ከምስሉም የምታዩትና የምትረዱት ይሆናል ማለት ነው። እሱ ምንድን ነው? በሳኡዲ አረቢያ ውስጥ በተለያዩ ከተሞች ሴትም፣ ወንድም፣ ትላልቅም፣ አዛውንትም ማንኛውም ሰው መንገድ ላይ ወይንም ምግብ ቤት ወይንም እንደዚህ ሱቅ ላይ ስፓልት ላይ መኪና እያቆሙ የሚለምኑ ግለሰቦች በቁጥጥር ስር እያዋለ ነው ማለት ነው ቤተሰብ። እንዴት አያችሁት? የሳኡዲ ህግ ሰሞኑን እንግዲህ ብዙ የተለያዩ ሀገር ዜጎች ስራ ከመስራት ይልቅ በጣም በልመና ተሰማርተው ይገኛሉ። ስለዚህ ያለው አማራጭ ሰጪንም ተቀባይንም በቁጥጥር ስር ማዋል ነው። በሁሉም ሀገር በመካ፣ በሪያድ፣ በጁዳ፣ በመዲና፣ በሪያድ በሁሉም ከተማ የተለያየ ስልክ ቁጥር አስቀምጠዋል። ይህ የተለያየ ስልክ ቁጥር የዘጠኝ አንዳንድ ዘጠኝ ምናምን ሳይሆን ያን የሁሉም ሀገር መጠቆሚያ ማለት ነው መንገድ ላይም ሱቅ ላይም ምግብ ቤትም የተኛውን ቦታ ላይ እነዚህ ግለሰቦች ሲለምኑ ካያችሁ በቁጣ አቁሙ የሚል ስልክ ቁጥር አስቀምጠዋል ማለት ነው። እንደምታዋት እንግዲህ እቺ ሴትዮ እንትን የመኒናት ስትል እየለመነች ያጠራቀመችው ብር ጋር በቁጥጥር ስር ነው ያሏት። ሴትዮ የተያዘችው እንግዲህ መካ ውስጥ ነው ከተለያየ አገር መካ እንግዲህ ለጉብኝት ሲመጡ ሁሉም የሀገራቸውን ብር ይይዛሉ ማለት ነው። ስለዚህ እንደምታዩት ብሩ የሁሉም የተለያየ ሀገር የየት ሀገር እንደኋላ ቅም ብቻ ብዙ የብሮች አይነት የሳውዲ ሪያል እንደምታዩት የሁሉም ሀገራት የተለያዩ ሀገራት ብር አከማሽታ ይዛለች ማለት ነው። ሴትዮ መካ ውስጥ ነው የተያዘችው። 117000 ሪያል እንግዲህ አረበኛ ማንበብ ከቻላችሁ ማንበብ ትችላላችሁ ምን እንደሚል ማለት ነው። እና የተያዘችው ሴት በልመና ያጠራቀመችው ያኔ ጀማት መቶ 17 ሺ ሪያል ይዛ በቁጥጥር ስር ዋለች ማለት ነው። ይህ ሁሉ እንደምታወት ወርቅነሽ ብርነሽ እየለመነች በልመና ተሰማርታ እያጠራቀመችው ብር በልመና ተሰማርታ ያጠራቀመችው ብር የገዛችሁ እንደምታወት የወርቅ ማት ማለት ነው። አያችሁ ለሚለምኑት ችግሯቸው ሳይሆን የሆነ ሶስ ሆኖባቸው መሰለኝ፣ የሆነ ነገር ሶስ የሆናል አይደለ? አጥተው ወይንም ተርበው ምናምን ሳይሆን አብዛኛው ሰው በሳኡዲ አረቢያ ላይ እንደምታወት ብዙ ሰው ሰዲቃ መስጠት ይፈልጋል። ሰዲቃ መስጠት ይፈልጋል ማንኛውም ሰው እንግዲህ፣ መካ ውስጥ መካ ውስጥ ምን ያህል ህዝብ እንደሚገባ ታውቃላችሁ? እንግዲህ ሀብታሞች ሰደቃ መስጣት ይፈልጋሉ። እነዚህ ሀብታሞች እች ሴትዮ ተቸግራ ነው ተርባ ነው ብለው ይሰጣሉ ማለት ነው። ገንዘብ መሰጠት ያለበት መሰደ ያለበት ለሚገባው አካል እንጂ ለማይገባው አካል አይደለም። እንደምታዩት ሱቅ ላይ ቁጭ ብሎ ይለምናል። ይሄን ሰው አሁን እነዚህ መምኑ ሆኗል፣ ሰጭም ተቀባይም። አሁን ይሄን እንደዚህ ሲለምን ካያችሁ የትኛውም ሀገር ከተማ ስልክ ቁጥር አስቀምጠዋል እነሱ የራሳቸው ማለት ነው እንደምታዩት እየለመኑ የሚያጠራቀሙት ገንዘብ እና ግን አንዳንድ ጊዜ እውነት የሀገር መንግስት ብልህ ነው፣ የዚህ ሀገር ህግ ብልህ ነው ብዬ አስባለሁ። ለምን እነዚህ ሰዎች እየለመኑ ያሉት አብዛኛዎቹ ቸግሯቸው አይደለም። ቸግሯቸው የሚለምኑ ሊሆን ይችላል። አሁን ለምሳሌ ያቺ ሴትዮ ቸግሯት ነው አይደለም። አስቡት፣ መቶ አስራ ሰባት ሺህ የሳውዲ ሪያል ይዛለች፣ የወርቅ ማዓት ይዛለች። ይህን ሁሉ ያደረገችው እየለመነች ባጠራቀመችው ገንዘብ ነው ማለት ነው። ስለዚህ ገንዘብ ደግሞ ሰዴቃም መሰጠት ያለበት ለሚገባው አካል ለተራበ፣ ለተጠማ፣ ለየቲም የሚበሉት የሚጠጡት ለሌላቸው፣ በችግር ብስቁልቁል ላሉ፣ በችግር ለወደቁ ሰዎች ነው ገንዘብ ሰዴቃ መሰጠት ያለበት። እና አሁን ላይ ይቺ ሀገር እንደምትታወቅ ለማኞችን ካያችሁ ቆሙ እያሉን አያችሁ፣ መንገድ ላይ አሁን አሁን የሆነ ስፓልት ላይ ይሄ ሻራ ሲዘጋ ምናምን በቃ የለማኝ ማት በፊት በኋላ በግራ በቀኝ ነው ዝምም የሚላቸው ትንሽ ትልቅ ህፃን፣ የሁሉም ሀገራት የመኒ፣ ፓክስታኒ፣ መስሪ ከተለያየ ሀገር እና በነገራቸው ላይ ይህንን ቪዲዮን አይነት ነገር ህፃኖቹ አሁን እነዚህ እንግዲህ ከሶሪያ እና ከፍልስጤኒ፣ እነዚህ እነዚህ አሁን ተፈናቅለው የመጡ ናቸው። ቢለምኑ ቢሰጡ ይገባቸዋል። አብዛኛው በጦርነት ተፈናቅለው የመጡ ስለሆኑ ማለት ነው። ከሶሪያ እና እንደዚህ ጦርነት ካለባት ሀገር እና የጀማዓት አልኸየር እንዲሁም እዚ ጋር መንገድ ላይ ለመነ አልተሳካለትም፣ ወደ ቢጋ ነው በቃ። ግን ያጋጥማችኋል ብዙ ጊዜ። አሁን አረብ ሀገር ሳውዲ ላይ ያላችሁ በየሁሉም ይከተሏችኋል። ጭራሽ አንዳንዶቹ ግዴታ ካለሰጣችሁ ብለው በቃ ይከተሏችኋል፣ ይወጥቷችኋል። ምናምን አስባችሁታል። በቃ ልምድ ልምድ አድርገውታል። ይህንን ስራቸው አድርገውታል ማለት ነው። አያችሁ? እንደዚህ ስትሰጡ ከታያችሁ አሁን በየሁሉም ቦታ ካሜራ ስላለ በየሁሉም ቦታ ይቀርጻል ማለት ነው። ካሜራ አሁን የሻራ ካሜራ የሱ ካሜራ ምናምን፣ እንደዚህ አይነት ነገር ሲሰጥ የታየ ሰው መምኖ ነው ተከልክሏል። እና ብዙ ሰዎች አሁን ጥያቄ እያቀረቡ ነው። እኔ ለምሳሌ ሰደቃ መስጠት ብፈልግስ እንዴት ነው መሰደቅ የምችለው መስጠት አልችሉም ወይ? ለተራ በመምከን ችግሯችሁ ይሆናል ለረጋቹ ይሆናል ኬፍ ምናምን የሚል ጥያቄ እያነሱ ነው። አት እንግዲህ ሴትዮ አሁን አለባበሷን አሳምራ መንገድ ላይ እየለመነች መኪናውን ሁሉ ታዳርሳለች። መታ የሄደውን መኪና ከዚህ ሁሉ ምናልባት እሷ ችግሯት አይሆንም። እንግዲህ አንድ ሀብታም ይለቅባታል ይሄን የታሽገር እያል ምናምን እና እንደዚህ አይነት ነገር አሁን መምኑ አሁን ይሄን አስብ መምኑ ተበሏል ያቻለው ቤተሰብ ስለዚህ በየቀኑ አዳዲስ ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እውነት አሁን አንዳንዶቹ ማለት ነው ለማኞች፣ በተለይ ሴቶች በተለይ ሴቶች በቃ ግብዳ ግብዳ ናቸው፣ ነጫጭ ናቸው፣ የሚያማምሩ ምናምን በቃ ተሸፋፍ ነው እንደዚህ ልመና ጉልበት አላቸው፣ ጤነኛ ናቸው። ዝንጥ ብለው ለብሰው ዝንጥ ያለ ቦርሳ ይዘው እንደዚህ እያሉ መለመን አስባችሁታል? ለምን አይሰሩ? ለምን አይሰሩ የጀማ አሁን አንዳንድ አገር ዜጎች አረብ ቤት ተቀጥሮ ሰው ቤት ተቀጥሮ መስራት አይፈልጉም። ምንድነው ያደረጉት ይለምናሉ፣ ማለት ነው። ጧት ይወጣሉ፣ በየሱቁ በየ ምግብ ቤቱ አስቡት እስኪ የሚሰበስቡትን ብር ከጧት እስከ ማታ፣ ሱቅ ተከፍቶ ሱቅ እስከሚዘጋ። አሁን ትላልቅ ሱቅ ላይ ይለምናሉ፣ ብዙ ሰው ይሰጣቸዋል። ስለዚህ ብራቸውን አከማሽተው ወደ ቤታቸው ይሄዳሉ። ነገም እንደዛው፣ ከነገ ወዲያም እንደዛው። የስለዚህ ስራ ከምንሰራማ ይሉና ስራቸውን ልመና አድርገው ቆጭ አሁን እንግዲህ የሀገር መንግስት ከላስ ተነሳባቸው። ሲዳም ምን የተያዘ ሰው እንደምታውቁት እጅ ከፍንጅ። በነገራችሁ ላይ የተወሰነ ቪዲዮ ነው ያመጣሁት። ምን ያ አናቾ እንደዚህ ለማኞች፣ ትላልቆች፣ ትናንሾች እንደዚህ አብዛኛው ደግሞ ወጣቶች፣ ወንዶች ምናምን ተውትን ነገራችኋችሁ ነው ብቻ ይህንን ይመስላል። የዛሬው ቪዲዮ ላይክና ሰብስክራይብ ማድረጋችሁን እንዴት ራሱ ስለምታበረታችሁ ደግሞ አመሰግናለሁ።